አሰላሙ አሌይኩም አርህምትላሁ በረካቱሁ ውድና የተከበራችሁ የዜድ ፋሚሊ ቤተሰቦ እንዴት ናቸው? ሰላም ናቸው። ከኔጋሁ ሰላም አልሀምድላ። እንግዲህ እዚህ ጋር ሴፍቲው እየተገነባ ነው። የሚገርማችሁ ነገር መዘጋ ቦታ ላይ ባለፈው የሆነ ቪዲዮ ላይቅ የነበረ ውሃ ምናምን እንትን እያለ ዝናብ ቦት እና መዘጋ ቦታ ላይ ቤት እንዲያትገዙ ያልኳችሁ ልጅ ማለት ነው። ይሄን ተመልከቱ። ሴፍቲ ሊሰራ ሽንት ቤቱ ሊገነባ መሰለን፣ ይሄው እንዲዛ ሊደረግ ይዛው ጎረቤቱ ብቅ ብሎ አለ። እንትኑ ማለት ነው። ቆይ ላሳያችሁ። ወይስካ ማየት አለባችሁ። ግዴታ ነው ማየት አለባችሁ። ምክንያቱም አንዳንድ አንድ ጊዜ እኔ ቪዲዮ ስሰራ ግዴታ የሚጠቅም ነገር መሆን አለበት ለእናንተ። ይሄ አለ እንዲዛ አርገው ሊሰሩት ይሄና የየታችኛው የጎረቤት ነው። ጎረቤት አማን ነው እና ይሄ እንደምታወት ይሄ እዚህ ጋር ይሄ ሴፍቲ ሊሰሩ ሲቆፍሩት ይሄ እንዴት ተታውቀው ፈለቀ ማለት ነው። በጂኒተር ሲፈሰሱ አለ መልሶ ደሞ ይሄ አሁንም እንዴት ፈለቀ። እንዴት እየፈለቀ ለመገንባት አያስገነባቸውም ማለት ነው።

አንድ ቀን ታይገነቡት ድርታሉ። በቃ ጠለቅለቅ ይላል ማለት ነው። ግን እሳ ጥሩ እንት ላይ ቢሆን ጥሩ ቦታ ላይ እና ደረቅ ቦታ ላይ ቢሆን ሲቆፍሩትም ቤቱ ይሄው እንደምታውቅ ሁለተኛ ግርፍ ተገርፋል የሚያምርጂ ነው። ይህም እንደምታውት ያው ሁሉም አልቆለታል ማለት ነው። እና የእህታችን ቤት ይው እንደዚህ በቃ ይሄን ውሃ ተተሽከማለ ራሱ ከአስራ አምስት ቀን በለጠው ማለት ነው። ቆይ እና መዘጋ ቦታ ላይ ውድም ቢሆን ጥሩ ቦታ ላይ መግዛት ነው ጥሩ። ይህን እንደምታወት እንግዲህ በጣም አስቸጋሪ ነው። የጂኒተር በጣም በጣም ብዙ ወጭ ላል ይሄ ማለት ነው። ከባድ ወጭ ላል ይሄ። አለመሰራት አይችልም ሳይሆን የመሰራት አቅሙ ብዙ ወጭ ጨረሶ ነው። እንደገና ግቢው ደግሞ ብዙ ገረገንቲ ይላል፣ ሊሿርጉኝ ይላል። እንትን አዲ አምጡ ወላ ዝሁ ሁኔ እየወረዴ ማለት ነው ይው ዝሆሁኔ ዝም ብሎ እየተገነበረ እየወረደ ማለት ነው። ዝም ብሎ ሲቆይ እየቀለጠ ይወርዳል ማለት ነው። ቢስሚላሂ በጣም አስፈራራኝ። ኔ ለራሱ ተገርምጬ እንዲያልገባ እና ይህ እንግዲህ ሀይል ይላል የብር ኃይል ወጪ በጣም ይፈልጋል። አላችኋለሁኝ አለመሰራት ሳይሆን ይሰራል፣ ግን በወጪ ብዛት ነው የሚሰራው። እንደዚያኛው ቆፍር ተቆፍሮ ሲያበቃ የቆፋሪውን ብር ስትታድጉ ግንባታ ጅምር አይደረግም። እና እንደምታወት ነው አብሽሩ። ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ እንላችኋለሁ ህድ ጓደኞቼ። ይሄው እንደምታወት የማሻቤት ግግግት ግትግት ያለ ነው። መቀረጥ የምፈልግላችሁን ቦታ ሁሉ ነገሩን ኮሜንት ላይ አስቀምጡ። ስልክ ቁጥሬ አስቀምጡ አስቀምጣለሁኝ። በሃስታብን በእሙ መገኛለ በጄኔተር የተፈሰሰው ውሃ ይሄ ጎርፍ የሄደበት ነው። የበዛ መንጨቱ የገባው ማለት ነው የበዛ በቃ ሲያፈሱት ሲያፈሱት ጠቅማቸው በላይ ሲሆን ደግሞ አሁን ትተውታላቸዋ ላይ ዚህ ላይ ጋድ ይለልጥሎበታል። ለማንኛውም ኸይር አሰላሙ አሌይኩም ወራህመቱላ በረከቱ ይህ ውድ ሂቶቼ ማለት ነው የባለፈው ሴፍቲ። ይሄው ዛሬ ደግሞ ምን አድርገዋል መሰለህ? ጠዋት ላይ በጄኒተር ስበው በጄኒተር ስበው ወዲያውኑ ሙጥጥ እንዳለ በጣም በሰው ሀይል በብዙ ይኸውላቸው ግንባታውን ተታይ ጀምረውታል። ተታይ የራሱ ብዙ ኮርስ አለው። ግን ውሎ እንደምታዩት እነሱ እየገነቡ ሞልቶ አለ ማለት ነው። እንደምታዩት የሚገርማችሁ ታሪክ እስቶ በብቁ ተወርቀለ እና ይኸው ይኸው እንደ ድንጋይ ሲጣልበት ምን ያክል ወጭ እንደሚለረቀው ውሃ እንዴት ቆጥሮ እንደዋላ አሁን ይሄ እንግዲህ አዳሩን ሞልቶ ያድራል ማለት ነው። አዳሩን አሁን ይሄ ሴፍቲ እንትኑ የገነቡት ይሞላል እና መዘጋ ቦታ በጣም አስቸጋሪ ነው። እንደምታዩት ቀላልጦ ቀላልጦ ቀላልጦ ቅርጡን አስጠፍቶታል። ተለክቶ ምናምን ነበረ እንትን የሚባለው ማለት ነው። ግን ይኸው እንደምታወት ዳርዳሩ ያኔ ስሬሱ ነው አልወጣላቸው። ይኸው ግርምድምድ ብሎ እንትን ብሏል ማለት ነው። እና ይኸው እንደምታወት